አብርሽና ፍቅር እንግዲህ ሊመጡ ነው። ማን ደስ ይበለው ብለው ሊቀሩ ማን ለማስደሰት ሊቀሩ ነው? እንግዲህ አብርሽ ካሁን በኋላ የራሴ ህይወት ጀምራለሁ እንዳለ ማለት ነው። ዛሬ ከምሽቱ አስራ አንድ ሰዓት ለፍቅር ቀለበት ከጭ አድርጎ ሊያረግላ ስፕራ ስ ሊያረጋት ነው እንግዲህ በጉጉት ጠብቁ ተብላችኋል ካልሰማችሁ ብዬ ነው እንዴት ናችሁ ደህና ናችሁ አይ ወይ ውድ ያሙ ቤተሰቦች እንደምን አላችሁ ሰላማችሁ በእያላችሁበት ብዝት ይበልልኝ እንግዲህ እንደተለመደው ሰብስክራይብ ቻናሌ ትንሽ ተመቷል ሰብስክራይብ እያደረጋችሁ እንዲሁም ቀን የሆናችሁ ሼር አድርጉልን እያልኩኝ ይኸው እነ አብርሽና እነፍቅር መጥተዋል ማለት ነው። ያው እንግዲህ በጉጉት ምጠብቁ ልጆች፣ እንኳን ደስ ደስ ያላችሁ እያልን ማለት ነው። ያው በጉጉት እንድጠብቁን ብሎ እንግዲህ የቀለበት ያው ተቀምጦላችኋል። ቀለበት እንግዲህ ሊያደረግላት ሰፕራይስ ሊያረጋት ነው እንግዲህ በነገራችን ላይ ይገባታል፣ ለፍቅር ማለት ነው። ያው አሁን አሁን እነዚህ አንዳንዶች እያየች ትንሽ ጸባይዋ ንጭንጭ እያለ ነው እንጂ ፍቅር እውነት ለመናገር በጣም ጸባይ ሰናይ ልጅናት እኔ እንደውም ማን እንደምትመስለኝ ታውቃላችሁ? ረዱ የምትባሏ የዮብ እጮኛ በጣም ነው መወዳት ማለት ነው። በጣም ጸባያዋ በጣም እጅግ በጣም ደስ የሚል ልጅ ናት። እውነት በቃ ፍቅር ለምን እንደሆነ አላቅም በረዱ ስል ነው ምስላት። በጣም ጨዋ ናት። አነጋገሯ ጸባያ ስናናት እንደዚህ በቃ የጭምልቅልቅ ያለ ሕይወት ላይ አይደለም ያሉት። በቃ የሚያቀርቡት ነገር በጣም ደስ የሚሉ ነገሮች ናቸውና ፍቅር የመጀመሪያ ጊዜ ስትመጣ ልክ ረዱ ነበረ የምትመስለኝ ማለት ነው። ግን አንዳንዴ ከቅን ሰው ኬድክ ቅን ትሆናለ ከመጥፎ ሰው ከሄድክ መጥፎ ትሆናለ፣ የሚባል እንትና አለ ማለት ነውና፣ አንዳንዴ ውሏችን ነው የምንመስለው። መስለው ማለት ነውና፣ ከደና ሰዎች ከዋልን ደና እንሆናለን። እንዲሁም ደግሞ ከማይመስሉን እኛን ከማይመጥኑን ሰዎች ጋር ስንሄድ ደግሞ እንደዛው ነው የምንሆነው። እና ትንሽ ፍቅር ጥሩ መታ መታ መጨረሻ ላይ ያበለሸችው ነገር አለ በእውነት። ያም ተስተካከላለች የራሷ እድገቷ ማንነቷም ስላልሆነ ትስተካከላለች ብዬ አስባለሁ ማለት ነው። እንግዲህ ማን ደስ ይበለው ማን ማን ደስ ይበለው። ይኸው ፍቅር ከአብርሽ ጋር ከች ብላላችኋለች። እንግዲህ አይ ምን ይደረጋል በቃ ትላንት ትላንት ሩንታ እንደዛ እንጨርጨር እንዳልሽማ አትቀሪም፣ እኔ ላይ ማት ጫወቺም፣ እኔ ላይማ ድራማ አትሰሪም። እኔ እኔም እኔ ምኮ ታግሼ ነው እንጂኮ እንደዛ ነገር አቅቶኝ አይደለም ብሎ ይኸው አብርሽ ከች ብሎላችኋል። እንግዲህ ከድሮ ፍቅረኛው ጋር በነገራችን ላይ ለአንዳንዶች ማለት ነው እውነት ሁለቱም አፍቃሪ ተፈቃሪ ከሆኑ የመጀመሪያ ፍቅር በጣም ከባድ ነው ብዬ አስባለሁ። ምክንያቱም አፍቅራና ተፈቅራ የገባችበት ነገር ከሆነ በሰዎች ግፊት ያልገባችበት ነገር ከሆነ ማለት ነው። ስለዚህ ወደዱም ጠሉም፣ እንግዲህ የመጀመሪያ ፍቅር አንድ ላይ መሆናቸው አይቀርም። እንግዲህ ለማንኛውም ማታ በጉጉት እንጠብቃለን። ያልኩኝ ዜናዬን በዚህ አበቃለሁ። ሰላማችሁ ብዙ ይበል። ቻናሌን አትርሱ። ቻው።